አራቱ የፍርድ ቀን ፈረሰኞች ራዕይ ኢየሱስ የመጀመሪያዎቹን አራት ማህተሞች ሲከፍት አራት ፈረሰኞች ዓለምን ለማናወጥ ይጋልባሉ ራዕይ 6 ከቁጥር 1 እስከ 8 የመጀመሪያው ማህተም በተሰበረ ጊዜ ሰማያት ትንፋሻቸውን ይዘው ነበር ነጭ ፈረስም ብቅ አለ ንጉሥ የመሰለው ጋላቢ በእጁ ቀስት ይዟል አክሊሉ ግን ተሰርቋል ፍላጻዎቹም አልቀዋል። የሰላምን ተስፋ እየሰጠ ጭቆናን የሚዘራ ለማዳን ሳይሆን ለድል የሚንቀሳቀስ በብርሃን የተመሰለ ውሸት፣ ከፈገግታው ጀርባ ያለው መርዝ ያላወቁ ህዝቦችን ይሰግዱለታል። ሁለተኛው ማኅተም ሲሰበር ከሰማይ ሰማያዊ ደም ፈሰሰ። ሁለተኛው ጋላቢው ምድርን የሚሰነጥቅ ሰይፍ እያወዛወዘ በቀይ ፈረስ ብቅ አለ። ጦርነቱ በሰራዊት መሃል አይሆን በህዝብ መሃል እንጂ፣ ሰላምን ለምህረት ጀርባ ለሰጠው ዓለም እንደ ትዝታ ይሆናል። ሦስተኛው ማኅተም ሲሰነጠቅ ጨለማ ወረደ። በቀስታ የሚራመድ ጥቁር ፈረስ ሚዛን ከያዘ ጋላቢ ጋር ተገለጸ። አንድ ፍኝ ስንዴ የአንድ ቀን ደሞዝ ሆነ፣ ረሃብ በምድር ነገሰ። አራተኛው ማኅተም ሲሰነጠቅ ሞትም እንደበሰበሰ ሥጋ የገረጣ ፈረስ እየጋለበ መጣ። ስሙም ቸነፈር ነው። ከኋላው ገሃነም አፉን ከፍቶ ይከተለዋል። ከተሞች በወረርሽኝ ታነቁ፣ ተራሮች በመሬት መንቀጥቀጥ ፈራረሱ፣ ወንዞችን ወደ መርዝነት ተቀየሩ። የፈረሰኞቹ ሥራ ተጠናቀቀ። ውሸት፣ ጦርነት፣ ረሃብና ሞት፣ የሰው ልጅ ዓመፅ ሙሉ በሙሉ ታጭዷል። ሆኖም ፍጻሜው ይህ አልነበረም። ከግራጫው ፈረስ በስተጀርባ አምስተኛው ጋላቢ መጣ። ፈረሱ ነጭ ቢሆንም አክሊሉ ግን ውሸት አልነበረም። ይህን ትንቢት በራዕይ 19 ከቁጥር 11 እስከ 16 በዚህ መልኩ እናገኘዋለን። ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመንና እውነተኛ ይባላል። በጽድቅም ይፈርዳል፣ ይዋጋል። አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም በእግዚአብሔር ቃል ተብሏል። ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብን የሚመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይም መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው። አሁን አንበሳ የሆነው የቀድሞ በግ አራቱ ፈረሰኞች የሰባበሩትን ለመጠገን፣ ተስፋ የቆረጡትን ለመፈወስ፣ ትርምስ በዘሩበት ህይወትን ለመትከል ዳግም ይመለሳል። የጥልቁ አንበጦች። አምስተኛው መልአክ መለከቱን ሲነፋ ሰማይ እንደ ብራና ይቀደዳል። ከኤደን ገነት በላይ እድሜ ካለው ጥልቅ ጉድጓድ ከሆነ እስር ቤት በሚወጣው ጭስ ፀሐይ ትጋርዳለች። ከጥልቁ ጉድጓድ የሚወጡት ፍጥረታትን በመደበኛ ሰው ምናብ የሚሳሉ አይደሉም የራዕይ ነቢይ የሆነው ዮሐንስ በራዕይ 9 ከቁጥር 1 እስከ 11 አንበጦች ብሎ ገልጿቸዋል። እነዚህ አንበጦች መደበኛ ተባዮች አይደሉም፣ ኃጢአተኞችን ይቅርታ እስኪለምኑ ድረስ የሚቀጡ የእግዚአብሔር መቅሰፍቶች ናቸው። ከተለያዩ ፍጡራን ተሰብስበው የተሰፉ የቀንቅጀቶችን በምናባችሁ ሳሏቸው። የሰው መልክ ቢኖራቸውም ሰዎች አይደሉም የማሰብ ችሎታቸውን የሚያንጸባርቁ ጭካኔ የተሞላባቸው አይኖች፣ በመርዛማ ነፋስ የሚውለበለብ ዞማ ረዥምና ሐር ሐር የመሰለ ፀጉር፣ ተቆራርጦ የተደረደረ አጥንት የሚመስሉ የአንበሳ አይነት ጥርሶች፣ በብረት የተለበጠ የደረት ትጥቅ፣ እንደ ገሃነመ እሳት የሚያቃጥል መርዝ ያዘለ ጊንጥ የሚመስል ጅራት፣ የክንፎቻቸውን ድምፅ እንደ ጦር ሰረገሎች የሚያስተጋባ ነጎድጓድ ነው። ለአምስት ወራት ያህል የአምላክ ማኅተም የሌላቸውን ሰዎች በእነዚህ ፍጥረታት ይታድናሉ። የሚያድኑት ከባድ ቅጣት ለማድረስ እንጂ ለመግደል አይደለም። ቅጣቱን የሚቀበሉትም ሞትን ይለምናሉ፣ ሞት ግን በዚህ ወቅት ይርቃቸዋል። ሰብልና እጽዋት ባሉበት ይቆያሉ፣ ወንዞችም ሳይነኩ ይፈሳሉ። አለቃቸው በአንድ ወቅት ከሳጥኔ ላጠገብ ሆኖ የዘመረው መልአክ አብአዶን፣ በግሪክኛ አፖሊዮን፣ የጥፋት ገዥ፣ የስሙ ትርጉምን አጥፊው እንደማለት ነው ሌሎች ደግሞ የስርዓት አልበኝነት አክሊል የተሰጠው ጥልቁ ጉድጓድ ያፈራው ፍጡር መሆኑን ይናገራሉ። አንድ እውነት ግን ግልጽ ነው። ጥልቅና ጨለማው ገደል የሚከፈተው በእግዚአብሔር ፈቃድ ብቻ ነው። እነዚህ አንበጦች ለሚፈሩት፣ በሞት ንፋስ የሚጋሉ የገሃነም ፈረሰኞች፣ የተለቀቁ ጋኔኖች ለሚጠራጠሩት ወደፊት በሚካሄዱ ጦርነቶች የሚለቀቁ ኤአይ ሮቦቶች፣ ባዮ መሳሪያዎች ወይም የድሮን ሰራዊቶች፣ ለነቢዮች ደግሞ ምህረት ገደብ እንዳለው የሚያመለክቱ ማስጠንቂያዎች ናቸው። ይህ መለኮታዊ ስሌት እንጂ በአጋጣሚ የሚሆን መቅሰፍት አይደለም። ለእለኸኞች በመርዝ የተጻፈ የፍቅር ደብዳቤ ነው። በቀኙ የቆሙት ለአንበጦቹ አይታዩ፣ የሚቀጡትም ዓመፀኞች ብቻ ይሆናሉ። የሚልካቸው አምላክ እኛን ለማዳን ደግሞ የፈሰሰው አምላክ ነው። አንበጦቹ ቁጣ ወደ መንገዳችን እንድንመለስ የሚጠቁሙ የመጨረሻ ልመናው ናቸው። መልአከ ሞት ስም የለውም፣ ፊትም የለውም። ሲመጣም በር አንኳኳም። ምንም አይነት ልመና ሀሳቡን ሊለውጡ አይችልም። በፈጣሪ እስትንፋስ ብቻ የሚንቀሳቀሰው መልአከ ሞት የእግዚአብሔር ድምፅ አልባ መሳሪያ ነው። በመጀመሪያ ተልእኮ ግብፅን አናወጣት። በእኩለ ሌሊት ላይ በተቆለፉ በሮች ዘልቆ በመግባት ከፈርዖኑ የበኩር ልጅ አንስቶ እስከ እስረኛው ልጅ ወስዷቸዋል። ሳይነኩ የታለፉት በበግ ደም ምልክት የተደረገባቸው ብቻ ነበሩ። ዘጸአት 12 ከቁጥር 12 እስከ 13። ጩኸት የሌለው ትግልም የሌለው መለኮታዊ ፍርድ። ከዘመናት በኋላ ንጉሥ ዳዊት በኩራት ሕዝቡን ሲቆጥር ይህ መልአክ ሰይፉን አንቀሳቀሰ፣ ሰባ ሺዎችም ወደቁ። መጽሐፈ ሳሙኤል ካለ ምዕራፍ 24 ሆኖም ዳዊት ንስሐ እንደገባ የመልአኩን እጅ ሰብስቦታል። ቀጥሎም በእኩለ ሌሊት ወደ አሦራውያን ሰፈር ወረደ 185,000 ወታደሮችም እንደ ዝንብ ረገፉ። መጽሐፈ ነገሥት ካለ ምዕራፍ 19 ቁጥር 35 የሚጋጭ ሰይፍ ድምፅ የለም። በአንድ እስትንፋስ አንድ ሙሉ ግዛት ወደቀ። መጽሐፍ ቅዱስ ፍትህ እንጂ ክፉ ብሎ አልጠራውም። ፈጣን አስፈሪና ስህተት የማይገኝበት ነው። ለኃጢአተኞች ጥፋት፣ እንደ አልዓዛርና እንደ አብርሃም ላሉ ቅዱሳንና ምዕመናን ደግሞ በምሕረት የሚሰለጥን አጃቢ ሊሆን ይችላል። ሉቃስ 16 ቁጥር 24። ኃይሉ ሙሉ በሙሉ የእግዚአብሔር ነውና ስም የለው። መልእክቱ አንድ ነው። ሕይወት ብድር ናት። መዝሙር 90 ቁጥር 3። ሞትም በር ነው። ዕብራውያን 9 ቁጥር 27። ከእግዚአብሔር አይን የሚያመልጥ ምንም ነገር የለም። ማቴዎስ 10 ቁጥር 29 ብዙዎቻችን ሞትን እንፈረዋለን። በሳይንስ ሕክምና በመታገዝም የሚመጣበትን ቀን ለማራቅ እንሞክራለን። በተለያዩ መዝናኛዎችም እራሳችንን እናዘናጋለን። በክርስቶስ ላሉት ሞት ይረክማል። መልአኩም የሚመጣው በጠላትነት ሳይሆን ወደ ቀጣዩ ሕይወት ለመጠቆም እንደ መሪ ነው።